አይደለም ታች እንጂ በጣም የሚያስፈልጋት እኮ እሱ ነው። ማርያምን አይ ጥሩ አይመስለኝም። ያለችበት እንጂ ፎቶ እንዳነሳላት ነበረ ቤት ስትመላለስ የነበረው እዚህ ፎቶ አይታ ከዛ ፎቶ አድርሰናል በይውማ ተሰጥቻለሁ። ጠዋት ሁለት አይደል ከሰዓት ሁለት የሚባለው ጠዋት ሁለት ተሰጠቻለሁ ዛሬ ከሰዐት ሁለት ሲቀረኝ አላለቀም ጾም ስለሆነ በየደቂቃው እየሰጠውስ አልዘልቀውም። በዚህ ኑሮ ውድነት አረ ዛሬስ እንደው በይ በይ ብሎኛል ጾሙ። ልቦና ሰጥቶኛል። አጎራብኝ ይሄ ጉሬታ ቼፈረስ ብል ቼፈረስ። አባቴ በማርያም ደህና ናችሁ? እንዴት ነው? ትላንት እንደነበርኩበት ነው በቃ ትላንትና ጸጉሬን ለእናንተ ስልዘነጥኩኝ እንደዛው ሆኖ አደረ ሁላችሁ አይ፣ ጸጉሬን ጄሉ ጨረሰው። በቃ ይኸውላችሁ ቡና ጠጥተን ምናምን ከጎረቤቴ ጋ ምሳችንን በልተን ምናምን ከንፈርሽ ተለቀ እያሉ አንቺዬ እውነት ማርያምን እግዚአብሔርን ማምልሽ እኔ ቤቴ እንደው ከተሳምኩ አመታት አስቆጥሯል። የሚገርማችን ነገር አመታት ስንት አመት ሆነ? አሁንማ ከንፈሬን ከተሳምኩኝ አሁን ድፍን ሶስት አመት ሞልቶኛል። የሚገርማችሁ ነገር ዘመዴናት ያለችሽ ልጅ አሁን ቴክስት ወይኒ፣ ዛሬ ቴክስት ጻፈችሽ አ ዘመዴናት ብላኛል። ግቢሽ ነው የታበባለፈው ብዬሽ አሁን ቴክስት ጽፋልኝ እኮ ያየሁ ደህና ነሽ? ከዘመድሽ ጋር ምሳ በላን ቡና ጠጣን ምናምን። ኧረ ደህናናት ብላለሽ፣ ግን ደህናናት ብላለሽ ናን ናኒዬ ግን ለምንድን ነው ኮመንት እኮ ነው ሀብታም ቪዲዮ አትሰራ እና እንደት ነው ከንፈሬ ግን ለምን ተጠለቀው ያላችሁት እኔ በጣም ነው ተመስገን እንዳይመታው ልጄን። ልጆች እኮ ተጋደሉብኝ። ሰዎች የኔ አባት የኔ ባጃጅ አፍቃሪ የኔ ባጃጅ አፍቃሪ አረ እንደው ስለ ማረም ሊን ነው የሚወደው። በጣም በቃ ተመስገን። የለም አንዱ ጠፍቷል፣ ሰሚ ተልቋል። ቱርክ ሄደሽ ሰርጀሪያ እያሉኝ እኮ ነው። እየጠጣን ምን ችግር ነው? ቡና እየጠጣን እንደዚህ አራታይ አንቺ ሰይቲ ግን ኖርማል

ያልሽው አንቺ ያመጣሽ ወይስ ከአንቺ ሰምቼ ነው የሚያወራውት? ያንዴ እኔ ብየው እኮ ነው።

እመቤትዬ አዎ፣ ቱርክ ጎራ ብዬ ነበረ። አጋጣሚ ግን ሄድኩት ከታች መቀመጫ የእንሰፋ ለማድረግ ነበረ። ከዚያ ሀሳብ ቀይረን አይ ቲንክ በማደንዘዣ ስለተጠቀምኩኝ ማደንዘዣ ስለወጉኝ ላይኛውን ያተልቁት ታችኛውን እስካሁን አላወኩም። ገና የሚገርምሽ ነገር አሁን ስትነግሪኝ ግን በቃ እርግጠኛ ነኝ የታችኛውን ወደ ላይ አውጥተውታል ማለት ነው።

ባጃጅ ኬት ላምጣ እሱም ብር ታሰጭ። ልጅን እንደዚህ እንትን ባትሉት ምናለ። ላይክ ጓደኞቹ፣ ላይክ እኮ የለም እያረጋችሁ። ላይክ አርጉ እያረጋችሁ ትላንት የሌታያችሁት ቪዲዮውን ቪዲዮውን እያያችሁልኝ አይደለም? ደግሞ ማርያምን በጣም ቫይራል እየወጣ አይደለም? ኧረ ተው ግን፣ ኧረ ተው ጓደኞቼ ተው ግን መሰለ የመሰለ የተከበረ እንድዋረድ አታድርጉኝ። እኔ ቆይ ቫይራል ብዬ የተለያዩ አላስፈላጊ ነገር እንዳላደርግ እኔ ተናግሬያለሁ። ካሁኑ እኔ አንዲት አንዲት እንስት ቆንጆ ኢትዮጵያዊ ብትዋረድ ለእናንተ ምንድን ነው ጠቅሞ? ተበለቃቅጬ ምናምን በመጣባችሁ። ኧረ ተው በቫይራል እንደሚወጣ ቪዲዮ ኧረ ተው፣ ኧረ ተው፣ ጎበዝ ኧረ ተው፣ ተው ብያለሁ። ተው የምነግራችሁን ስሙ እኔ ብዋረድ እኮ አንዲት እቺ ኢትዮጵያዊ ናት ምናምን ሲባል እራሱ ጠብቁኝ፣ ታደጉኝ፣ ሰብስክራይብ አርጉ፣ ላይክ ኮመንት፣ ሼር አርጉ። ጣማችሁም አልጣማችሁም ሼር አርጉ። በቃ እኔን ሰፖርት ለማድረግ እኔን ለማገዝ ከፈለጋችሁ አለቀ። አረ ተው ግን ተው፣ ተው ጓደኞቼ፣ ተው ተው ብያለው፣ ተው ዋ ተው ብያለሁ፣ ተው እናንተ። ሰውዬ አውቄ ለቅቄው ነው እንጂ እኔ ከምታው ልጭናት። በቃ ተው ብያለሁ፣ ተው። የት አላችሁ ሻውን ኮመንት የምጽፉ? የት አላችሁ ኮመንት? የለም ምን የለም ዛሬ ተጋድ ካጋ ጋ

ይህ እዚጋ ደግሞ ፊት ለፊቴ ላይ ምንድን ነው የተቀመጠብኝ?

እመቤት እገላታለሁ፣ ካልሆነ እመቤቴን። ኧረ በስመ አብ እንደው አይ በቃ ወይኔ አምላኬ፣ የት እንደወጣ የበታያት። አንቺዬ ቁም ሳጥኑ ላይ አልጋይ ራሱም እንደመሰለ አይ በቃ ዶሮዬማ የሆነ ነገር ሆናለሁ። ክርስቶስን ነው የምልሽ፣ ወይኔ አምላኬ። ስሚ አላስ ወጣት አይደል፣ እዚሁ ትሁን

የምን መዝረፍ ነው? ጫማ ነው፣ ጫማ ነው። የምን ጫማ ናችሁ? ውጭ ልዝረፍ? ምን ሰው ነው? ውጭ ይሄማ የለበስም ጫማ ነው። እኔ አልሰጥም። ይችናቸው እነሱ አሁን አዳዲሶች ናቸው እነዚህ። እነሱ መል እነዚህ አዳዲሶች ነበረ ያልኩት ሰላሳ ሰባት ይዞ መቶ ግን የሚገርምሽ

ሀፍታም ስሞትልሽ፣ ተነሽ ውጭ፣ ውጪ በና። ሀፍታም በና። በቀደም ሊወ ከባ ተፈጥሮ ነው ታውቂያለሽ። ቴሪያችን ይወደቅ። ውጭ፣ ውጭ። በማርያም ተነሽ። ተይ፣ የዶሮ ጉዝጓዥ ነው ይሄ፣ የእንቁላል መጠያ ነው። ተይ፣ እንትን እኮ ነው ጣሄዱንዶች ዛሬ ስልቤን አጠፋችው። ተነሽ ውጭልኝ። ይሄማ ሞዴሱን እዛ ጋር ያደረኩት ለእንትን እኮ ነው፣ ለሽቶ ሽቶ እንደዚህ አደርግና ቁምሳጥ ነው። የሚስኪን ቁምሳጥ ነው። ይሄ ሚስኪን የደሀ ቁምሳጥ ነው። በር እንኳን የሌለው ቁምሳጥ። ሀብታም፣ ውጭ፣ ተነሽ

አረ ድሜዋን ያሳጣል። ኧረ እንደው አንቺ ሴቷ እሱስ ችግር የለውም ተይ። ሴቶቹን ፈልጎ ነው ሴቷን ነው የምፈልጋት። አረ ስሚማ ሰፊ ይሄው ዛሬ ብታይ ሳምንት አለፋት። የለም አሁን ሲይዛት ብታይ እያፈረጠ ዜጋ ሆዷ እንዳለ ልውስስ ብታይ እንቁላል ሁሉ።

ይገር ማርካን ፈረሽ ተለቀ ሲሉ ያልገባኝ ነገር ይሄ ነው። ነውኔ የጸጉሬ ነገር ነው አንድ ሂውማን ሄር እንኳን የሚገዛው ሽማጥቼ አይ እንዲተጋግጭ ሞትኩኝ። ሸቅል እንጂ ነው ሂውማን ሄር እንደው አንድ ሂውማን ሄር እንኳን የሚገዛ እንደው አንድ እንደው አንድ እንደው ይጥፋ እንደው እንደ ዘመኑ ሴት እንደው ሳልቀብጥ በቃ አላረጅ ነው። እንደው ሂማን ማንሄር ጭንቅላቴ ላይ ሳልሰካ በቃ እኮ ይገርማል። ፀጉር ያስጠልቷል። አሁን እያስጠላ ነው ሲጀምር። የእኔን ፀጉር ሰጥሻለሁ። በቃ ምኑን ፀጉር

የድሮ ሻል ነበረው ታዋቂ በጣም ያምር ነበር። ሻሉን እኮ ነቀየው ነው እንጂ እንዳለ ሻል ነበረ። አሁን የተበቀሉ እዛ ጋ ግን አልወድም። የሚገርም ነው ከአገር ያምጥቼ ነው የተከፋቸው የተተከሉ የነበሩ ናቸው። እን የሚገርም ነው። አሁን ያምር ነበር እንጂ ሻልማ እየነቀልኩት ነው እኔማ ወንድሜ ወድ ሻል ሀብታም ነው ያግባሽ። አረ ይግዛልኝ እንጂ ያግባኝ ወድ እመቤትዬ የአግባኝና ሂማን ሄር ሁሉንም ይግዛልኝ። ቸገር ግን አሁን ድንጋይን እየስላርገው ማሁን ይሄን ድንጋይ አንስቼ ቦታ በሽንት ቤቱ በኩል አሳጥረዋለሁ። እዚህ ሰፈር ማን አለ የሚሰራ? እሺ ሰነፍ ነው የምፈልገው እንትናን ነበር ባቡ። ጎበዝ ነው ባቡ። አሁን አቅሟን ስሆን እንጂ ባቡ ጥሩ ነበር። ማርያምን ይሰራ ነበር እዚህ ጋር። ስለዚህ በላይ በኩል አርገዝም ቢ በል ነበር አሁን አሁን ትልነ የድንጋዩ ነገር ነው። አሸዋውን ሴት ላረገው ይጠቅመኛል ጅል ካልጠቀመኝ ተቀመኝ ይደለድለዋሉ መሬቱን አሁን ይሄን ለኳስ ለልጆቹ መጫወት ከዛ ቆንጆይቱም ትቆረጣለኝ አሁን ነው ምልሽ የፈለኩት፣ ማካ ከዚህች የተወሰነ ድንጋይ በቆንጆ ኳስ ቆረጥኩ። አዎ ላሳጥረው ፈልጌ ነበር። ከዛ ቆንጆይቱም እንትን ብላ ከዚህችን ኳስ መጫወቻ ምናምን እስከዚህች ድረስ ልሹ አስደርጋትና ማርያምን እንዳልሽው አሸዋው ከሚባክን ማርያምን ሶስት አሸዋ ራሱ ይበቃኛል እኮ ነው ቤቴ አንድ ኩንታ ራሱ ይበቃል ለዚህች እግዚአብሔር

እዛ ሄ ወዛደር ተራ ይሻላል። ሁለት እራሱ ያስፈልግ ሁለት ግን ቶሎ አንድ ቀን እንደዚያ አደርጋለሁ። ቲቪው እኮ አስጠላ በቃ የእኔ

ላይክ እያደረጋችሁ ጋይስ ላይክ አድርጉ፣ ላይክ አድርጉ። ሰዓት ምን ጎዛ ቢትዴ ተራ ተራ ስምንት ነው፣ ስምንት ነው የሚለው ባጃጁ ጥላው አይደለ? ባጃጁ ጥሎታል። ቆይ ላምጣው እኔ። አዎ ባጃጁን ሊያመጣ ነው። ልተኛ ፈልጊ እኮ ሳልተኛ ቀርቼ ነው። ጸጉሬ ነው ጸጉሬ ልታጠብ ምናምን ለማታ ፍሪዝ አርጌ ነው ላይ በምገባው ማታ። ሶስት ሰዓት እገባለሁ ማታ ነው። ምን ማታ ግቢ ብላችሁኝ የለ፣ ስለዚህ ቀጠሯችን ለማታ ነው። እንዴ እየፎተኩኝ እንዳያይኝ ያም ሰውዬው እቺ ከካም እንዳይለኝ ወንድማ ለነገሩ ሁማን ከ አረ አረ ተመስገን፣ እንዳትጥል እንዳትጥል፣ ባጃጁን ተው። አረ ሊጥሎ ያያጁት አላህ ናን እንዳትጥል፣ ባጃጅን ይኔ ፍቅር እንዳትጥል። እንቅልፍ እኮ በጣም መጥቷል። አረ ያን ጥሩ አውራ ምን አረ ይሄ ያውራማ ጭራሽ እንደዚህ አይነት አይቼ አላውቅም። አስገባው፣ ተመስገን፣ የቤት አስገባው። በቃ ሊሰብረው ነው። ናኔ፣ አስገባው ቤት አባቱ ቤት አድርገው እቤት አድርገው እኔ ፍቅር ቤት አድርገው። አረ ይሄ ልጅ አንች ልጅ አብረው ነው ባጃጁ። ይህቺን እኮ በ ሁን ምንድን ነው እንደማዛመዳት ነው የገባኝ። ዘሯ በጣም ቆንጆ ነው። እንደ አዎ እና ኧረ ትችላለህ። ስር እኮ ይኖራል። ኧረ የት ተካሂዋለሽ? ወይኔ! ኧረ ተይው እሱን ሲል አልፈልግም። እሱ ደግሞ ማን ሰብሮት ነው? በእናትሽ እነ ና እኔ እራት። ወይኔ! አዎ አዎ፣ አምጪ በቃ ልትከለው። እሱንማ ኖ ኖ፣ እዚህ ነው የሚተከለው። እራሱ ነው ወይኔ

ቁልፍ ፍለጋ ተጠንቀቀሽ። እንት በይ እኔም አሁን ናን ይል ላስተኛ በዛውም እኔ የምተኛለሁ። አብሬ አረ አንቺዬ፣ አስቀምጥ ባጃጁን። ተመስገን የእኔ ውዶች፣ ማታ እንገናኝ። ማታ ሁለት ሰዓት ላይ ሁለት ሰዓት ላይ ሁለት ሰዓት ከምሽቱ እንገናኝ። ምክንያቱም ሁለት ሰዓት ግቢ ብላችሁኛል። ማታ ገባለሁ። ዘና አምሹልኝ። ወይ ፀጉሬ ልተጣጠብ ምናምን። ቻው